በስማብ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመላው ዓለም ይህምን ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት እንደምናላችሁ ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። እንግዲህ ያለነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ህማሙን፣ መከራውን፣ እንግልቱን እያስብን የምንወድቅበት የምንነሳበት ጊዜ ላይ ያለነው እንግዲህ ሁለተኛው ቀኑን አሳልፈን እንግዲህ ከሰሙነ ሕማማት ከሆሳይና ዋይዜማው ጀምሮ ሁለተኛውን ቀን አሳልፈን ሶስተኛው ቀን ዕለተ ረቡዕ ላይ ደርሰናል። እንግዲህ ሰሙነ ሕማማትን ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ ከብራኤል ክቡር እነግሳይል ንጉስ የሁሉ ዳኛ ሲሆን ሁሉን ያስገኘ ሲሆን የጠፋውን አዳምን ፍለጋ የሞተውን የሰው ልጅ ህያው ያደርግ ዘንድ ወደ ምድር መጥቶ በፈጠራቸው ፍጥረታት በሰው ልጆች በፈጠራት ዕለት በዕለተ አርብ በፈጠረው እንጨት በዕፅ በመስቀል ተሰቅሎ መከራችንን ቦታችንን ያራቅበትን መከራ ጊዜ እያሰብን ነው የምንገኘው። እንግዲህ ትንዱ መቤት ቤተክርስቲያናችን እያንዳንዱን ዕለት በተለይ ከቅዱስ ያሬድ ከደነገገው ከድጓው ጋራ ከቤተክርስቲያን ስርዓት ጋራ እያነሳን ጸሎቱ ስግደቱ፣ ልመናው፣ ምለላው የክርስቶስን መከራ እያሰቡ የምናደርገው ነገር ሁሉ እየተከናወነ ይገኛል። እንግዲህ ዛሬ ደግሞ ዕለተ ረቡን እንደመሆኑ ዕለተ ረቡን እናስባለን። ይህንን ዕለተ ረቡን አንስተን የጌታን ህመም ምን እንደተከናወነ እንናገራለን ማለት ነው። ከዛ አስቀድሞ ግን ሚዲያውን ሰብስክራይብ አድርጉ፣ የደወል ምልክቷን የተጫናችሁ ቤተሰብ ሁኑ። ካፍታ ቆይታ በኋላ ስመለስ አንድ የምስራች እነግራችሁና ዕለተ ረቡዕን እንመለከታለን። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ እንዳልኳችሁ ሁላችሁም እንደምታውቁት ያለነው የክርስቶስን መከራ የምናስብበት ሕማሙን እንግልቱን ሞቱን የምናስብበት ሰሙነ ሕማማት ነው። እንግዲህ ሰሙነ ሕማማት ላይ ያለ ነው። ሰሙነ ሕማማት ደግሞ ለክርስቲያኖች እንግዲህ በዓመት አንዴ የምትመጣ የክርስቶስን ውለታውን፣ መከራውን፣ ፍቅሩን የምናስብበት የምንከፍለው የምንሰጠው ነገር እንኳን ባይኖር ለእኛ ብሎ የወደቀውን የተነሳውን ጌታ እያስብን የምንወድቅበት የምንነሳበት ዕለት ነው። እንግዲህ የሳምንቱ የመጨረሻ የፍጻሜ የጾሙ ፍጻሜ ወደ ትንሳኤ ብራን የቀረብንበት ወይም የምንቀርብበት ዕለት ላይ ነው የምንገኘው። ይቺ ሰሙነ ህማማት እንግዲህ የክርስቲያኖች ታላቅ ሳምንት ነች። እንግዲህ በዚያ ጊዜ ላይ ነው የምንገኘው። አብዛኞቻችሁ ክርስቲያን እየሄዳችሁ የሰገዳችሁ እየጾማችሁ የጸለያችሁ እንደሆነ ተስፋ አድርጋለሁ። እንግዲህ ከዚህ አስቀድሞ ግን የምስራች ድንገራችሁ። ምንም እንኳን ሰሙነ ህማማት ላይ ብንሆንም ደስ የሚል የምስራች አለ። ይሄ የምስራች እንግዲህ ምንድን ነው? ከዚህ በፊት እንደምታውቁት ብዙዎቻችን ጮኸናል፣ በዚህ ጉዳይ ላይ ቤተክርስቲያን ስርዓቷን ታስከብር፣ ቤተክርስቲያን እንደው እንዲህ አይነት ነገሮችን ባለመስራቷ ይሄ ሁሉ ነገር ተፈጥሯል እያል የምንናገርበት የምንጮህበት የነበረው የቤተክርስቲያን ነዋ የቅድሳቶቿን ማስከበር የራሷ የሆኑትን ነገሮች ወደ ራሷ በእውነት በቃ የቤተክርስቲያን የሆነው የቤተክርስቲያን ነው የሚለውን ዓለምም ትውልድም እንዲያውቀው እንድናስከብር በጣም በጣም በጣም ጥረት እናደርግ ነበረ። በጣም እንጮህ ነበረ። አሁን እግዚአብሔር ፈቅዶ ሶስት የንዋየ ቅድሳት እቃዎችና እንዲሁም ደግሞ አስር መጽሐፍት የሚሆኑ ወደ አስር የሚደርሱ መጽሐፍት የኢትዮጵያ አእምሯዊ ንብረት ባለስልጣን ነው የሚለው እንግዲህ የቅጂና የተዛማች መብቶች ስራ የምዝገባ የምስክር ወረቀት ነው፣ የማን እንደሆነ የሚሰጥበት ነው ማለት ነው። እንግዲህ ይህን በተመለከተ መቋሚያው ጸናጽሉና ከበሮ እንዲሁም አስር መጻሕፍት በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች እንደሆኑ ባለቤቷ ሰሪዋ ወይም ደግሞ አስገኘዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች እና ይሄም ተከብሮ እንደሚቆይ ከዚህ በኋላ ማንም ሰው ተነስቶ ያለ ቤተክርስቲያኗ ፈቃድ መጠቀም እንደማይችል በሕግ እንደሚያስጠይቅ ተደንግጎ የምስክሩ ወረቀት ያው እዚህ ላይ እንደምታዩት የምስክሩ ወረቀት ተሰጥቷል ማለት ነው። ቤተክርስቲያናችን ይህንን ትልቅ ድል አግኝታለች። ይሄ እኔ እውነቴን ነው የምላችሁ። ብዙ ጊዜ ጮኬበታለሁ፣ ብዙ ጊዜ ተናግሬያለሁ። ወደኋላ የሰራኋቸውን የቪዲዮ ስራዎች ወይም ያስተላለፍኳቸውን መልክቶች ሄዳችሁ ብታዩ በዚህ ጉዳይ ላይ በጣም ብዙ ጊዜ ጮኬያለሁ እና ይህንን በተመለከተ በእውነት የኢትዮጵያ አይምሮዊ ንብረት ባለስልጣን ዛሬ ላይ ይህን አረጋግጦ ለእኛ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን በመስጠቱ እጅግ እጅግ በጣም በጣም ደስ ብሎኛል። ይህን የሚመለከተው ክፍል በተለይ በብፁ አባታችን በብፁ አቡነ ዲዮስቆሮስ የሚመራው ይህንን ስርዓት ለማስከበር ጥረት ያደርግ የነበረው ክፍል በእውነት ታላቅ ስራ ሰርቷል። ዛሬ በማህበራዊ ትስስር ገጾች ላይ አሳውቀዋል። ይህንን ሰርተፊኬቱም ተለቋል። ስለዚህ ኢትዮጵያ እንዲህ አይነት ነገሮችን ለሚመለከተው አካል መስጠት ይገባታል። ኢትዮጵያ ስል ምን ማለት ነው? ሀገር እያስተዳደረ ያለው መንግስት ያቋቋመው ይህንን ነገር የሚሰራው አካል ለባለቤቱ ንብረቱን ማስረከብ ስለሚገባው በሰዓቱና በወቅቱ ይሄ ነገር ሆኗል ማለት ነው። በድጋሚ ለመድገም ያክል መቋሚያው፣ ፀናጽሉ፣ ከበሮ እና አስር መጽሐፍት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአእምሮ ውጤት የቅዱሳኑ የአእምሮ ውጤት ቤተክርስቲያን ለእግዚአብሔር ለማገልገል ልትገለገልበት ያዘጋጀችው እንደሆነ በእግዚአብሔር መሪነት በመንፈስ ቅዱስ ገላጭነት እርሱ ራሱ ባዘዘው ልክ ሙሴን እንዲህ አድርገህ በወርዱን ቁመቱን፣ ይሄን አድርገህ የመመስገኛውን ትሰራለህ ብሎ እንደተናገረ፣ ለምሳሌ የቃል ኪዳኑን ታቦት እንዲሁም ደግሞ ቅድስተ ቅዱሳኑ ሲሰራ መጋረጃው እንኳን ሳይቀር ሲሰራ ይሄን አድርገህ ይሄን ለክተብ ከእንጨት እያለ እንዳዘዘው ኖህንም መርከብ ሲሰራ ይሄን ያህል ወርዱን ቁመቱን ብሎ እንዳዘዘው ቅዱሳን አባቶቻችንን በመንፈስ ገላጭነት እንዲህ ብሎ ነግሯቸው የሰሯቸውን እነዚህን ቅዱሳን ንዋየ ቅድሳት የኢትዮጵያ አእምሯዊ ንብረት ባለስልጣን የቅጂና የተዛማች መብቶችን ስራ የሚያስከብረው ድርጅት እነዚህን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ ሰርተፊኬቱን አስረክበዋል ማለት ነው። ይሄ ማለት አልቋል ማለት አይደለም፣ ሌሎችም የሚቀሩ አሉ። ስለዚህ እነዚያ የሚቀሩ ንዋየ ቅድሳቶቻችን መጽሐፍቶቻችንን አስመዝግበን በሕግ ለመጠየቅ ነገ አንድ ነገር ያልሆነ ለምሳሌ ጥምጣሙ፣ ካባው፣ ላንቃው፣ ልብሰ ተክህኖ እነዚህ ሁሉ መመዝገብ አለባቸው። ዛሬ እየተነሷ ማንም የሚያንጠለጥለው በዚህ አይነት መንገድ ስላላስከበር ነው። ነገ በሕግ እንኳ የምንጠይቀው ያንተ ስለመሆኑ ማስረጃ አምጣ ብንባል ማስረጃ የለን። አሁን ግን መንግስት የሰጠንን ማስረጃ ይዘን በፍርድ ቤት አቁመን እንደዚህ አይነት ሰዎችን ማስወለቅ፣ እንዲህ አይነት ነገሮች እንዳይጠቀሙ ማድረግ እንችላለን እና ድል ነው እንደምታየው፣ ሰርተፊኬቱም ተሰጥቷል። ስለዚህ እግዚአብሔር አምላክ የተመሰገነ ይሁን። የንዋየ ቅድሳት ቦታውን ያገኛል ማለት ነው። አሁን ከበሮ ቦታውን ያገኛል፣ ጸናጽሉ ቦታውን ያገኛል፣ መቋሚያው ቦታውን ያገኛል፣ መጻሕፍቶቻችን ቦታቸውን ያገኛሉ። ማንም እንደ ልቡ ተነስቶ የሚፈነጭባቸው አይሆኑም ማለት ነው። ይሄ በጣም ደስ የሚል እጅግ የኮራውበት ለብዙ ጊዜ የጮኩበት የነበረ ዛሬ ግን ተሳክቶ ስላየሁት ደስተኛ ሆንኩበት እለት ነው። በሕማማት ይህን ደስታ ሰምቻለሁ የጌታዬን መከራ ሐዘን እያሰብን በምናነባበት በምናለቅስበት በምንሰግድ በምንወድቅበት ይህን አይተናል። ይሄ ቅዱሳን አባቶቻችን የጸሎታቸው ውጤት ነው። የጩሁም ሰዎች አሉ። የጩኸትም ውጤት ነው እና እግዚአብሔር የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ሰሙነ ሕማማት ላይ ያለ ነው እንግዲህ ዕለተ ረቡን እናያለን ዛሬ ዕለተ ረቡዕ እንግዲህ በመጽሐፍ ቅዱስ ላይ ተመዝግቦ እንደምናገኘው በተለይ በቅዱስ ማቴዎስ እና በቅዱስ ማርቆስ አመዘጋገብ መሰረት በዚህ ቀን ሶስት ነገሮች እንደተከናወኑ ይነግሩናል። አባቶቻችንም እነዚህን ነገሮች በዛሬው ዕለት በዕለተ ረቡዕ ያስባሉ። እንግዲህ የመጀመሪያው የካህናት አለቆችና ህዝብ ወይም የህዝብ ሽማግሌዎች ከህዝብ የተወጣጡ ሽማግሌዎች፣ ጸሐፍት ፈሪሳውያን ጌታን እንዴት እንደሚይዙት እንዴት እንደሚገድሉት እንዴት እንደሚሰቅሉት የተማከሩበት ዕለት ነው። የተማከሩበት ዕለት ነው። መጽሐፍ ቅዱስ እንደሚያስረዳን በዝርዝር እንመለከተዋለን። መጀመሪያው መጽሐፍ ቅዱስ እንደሚገልጠን በተለይ በቅዱስ ማቴዎስ እና በቅዱስ ማርቆስ አገላለጥ ጸሐፍት ፈሪሳውያን፣ የካህናት አለቆች፣ ከህዝብ የተወጣጡ ሽማግሌዎች ክርስቶስን ይዘው እንዴት እንደሚገድሉት የተማከሩበት ዕለት ነው፣ የመጀመሪያው። ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በለምጻሙ በስምዖን ቤት እያለ በኃጢአት ትኖር የነበረች የተጸጸተች ሴት በኃጢአት ትኖር የነበረች ሴት እና ኃጢአቷ በደሏ በእውነት ከእግዚአብሔር እንደለያት አምና የተጸጸተች ሴት ወደ ክርስቶስ መታ እግሩን በሽቱ የቀባችበት ዕለት ነው። ሶስተኛው ምክንያት የተፈጠረበትን እቺ ሴት ሽቱ ሰብራ የጌታ እግር በመቀባቷ የመጣ ነው። ሶስተኛው ደግሞ ምንድን ነው? ከዳተኛው ይሁዳ ጌታን አሳልፎ ስለመስጠት እና በሰላሳ ብር ስለመሸጥ አስቦ ወጥቶ ለካህናት አለቆች ይህንን ቃሉን የሰጠበትና ክርስቶስን አሳልፎ ሊሰጥ እሱም አብሮ ከምክረ አይሁድ ጋር የተቀላቀለበት ነው። ይሁዳ ለምንድን ነው ይህን ያደረገው የሚለውን በእውነት እንመለከታለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን የመጀመሪያውን ስንመለከት የካህናት አለቆችና ሽማግሌዎች ከህዝቡ የተውጣጡ ሽማግሌዎች፣ ጸሐፍት፣ ፈሪሳውያን ተማክረውበታል። እንግዲህ እነዚህ በአጠቃላይ ወደ 72 ይሆናል ቁጥራቸው፣ የተወጣጡት ማለት ነው። ከካህናት አለቆች ከህዝብ ሽማግሌዎች ጸሐፍት ፈሪሳውያን አጠቃላይ 72 የሚሆኑ ሲኒሃ ድርየም በሚባል ወይም ደግሞ ሸንጎ፣ ይሄ ሸንጓቸው ነው። ሲኒሃ ድሬም ይባላል። በዚያ ሸንጓቸው 72 የሚሆኑ አባላት ተሰብስበው በሊቀ ካህናቱ በቀያፋ የሚመራ ነበረ። ተሰብስበው ክርስቶስን እንዴት አድርገው እንደሚይዙት ክርስቶስ እንዴት አድርገው ለሞት ለግርፋት ለስቅላት እንደሚሰጡት የተወያዩበት የተነጋገሩበት የተመካከሩበት ነው። ሶስተኛ ላይ የተመለከት ነው። ያቺ ሴት መታ የጌታን እግር በሽቶ ስትቀባ ይሁዳ ይሄ ሽቶ ለምንድን ነው የጌታ እግር ላይ የሚፈሰው? ምክንያቱም እሱ አቃቢ ነዋይ ነበርና ገንዘብ የሚይዝ ነበርና ከሚመጣው ገንዘብ ከመቶ አስር ያገኝ ስለነበረ ያንን አስቦ ገንዘብ ወዳጅ ነውና ያን አስቦ ክርስቶስ እግር ላይ ያፈሰሰችው ሽቶ 300 ዲናር የሚሸጥ ነው። ከ300 ዲናር 30 ብር ስለሚያገኝ በዛ በእውነት ገንዘብና ሀብት ወይም ነዋይ እሱን አታሎት ከሱ ጋር አብሮ የነበረውን ጌታውን አሳልፎ ሊሸጥ ከዚህ ምክር አይሁድ የተቀላቀለበት፣ እነዚህም አይሁድ በምን መንገድ ጌታን እንደሚይዙት ሲማከሩ ይሁዳ መጥተው ከመካከላቸው ገብቶ እኔ አሳልፌ በሰጣችሁ ምን ልትሰጡኝ ትችላላችሁ ብሎ የተናገረበትና የጠየቀበት ነበር። እነሱም አሳልፈህ ከሰጠህን 30 ብር እንስጠሃለን ብለው 30 ብር እንደተመዘነለትና በኋላ በጌቴ ሰማኒ ጌታ በጽሎት በነበረበት ጊዜ አሳልፎ እንደሰጠው እንመለከታለን። እንግዲህ ይህንን በማቴዎስ ወንጌል ምዕራፍ 26 ቁጥር 3 ላይ በማርቆስ ወንጌል ምዕራፍ 14 ቁጥር 1 ላይ በሉቃስ ወንጌል ምዕራፍ 22 ቁጥር 1 እስከ 6 ላይ እንመለከታለን። እንግዲህ ይህን እንግዲህ እንደምታዩት ይሁዳ ይሄን ያደረገበት አብይ ምክንያት ምንድን ነው ካል ጌታችን መድኃኒታችን ኢየሱስ ክርስቶስ በስሞን ቤት በነበረ ጊዜ ያቺ ሽቱ የቀባችው ሴት የነበረ ወይም የሽቱ ዋጋ ያወጣ የነበረውን ገንዘብ በማሰብ ጌታውን አሳልፎ ሊሰጥ ይሄን አድርጓል ማለት ነው። ያቺ ሴት ደግሞ እንግዲህ መጽሐፍ እንደሚገልጣት በኃጢአት የነበረች በበደል የነበረች ግን በደሏ ደግሞ ልክ እንዳልሆነ መመለስ እንደሚገባት ኃጢአቷ ከእግዚአብሔር እንዳራቃት አውቃ ክርስቶስ ደግሞ እውነት የህያዊ እግዚአብሔር ልጅ ኃጢአትን ይቅር የሚል በደልን የሚያስር አበሳን የሚያርቅ እንደሆነ አምና በኃጢአትና በበደል ካመጣችው ገንዘብ ላይ ሽቱን ገስታ እግሩ ላይ የነሰነሰች ሴት ነችና። እና ይች ሴት በደሏን አምና ይቅርታ የለመነች ሴት ነች። ክርስቶስም ደግሞ ደግመሽ ኃጢአት አታድርጊ በደል አትስሪ ብሎ ኃጢአቷን ይቅር ብሎላታል። እንግዲህ ኃጢአትን የሚያሰሪ ጌታ ነውና ይሁዳ ግን ይሄ ሲደረግ ስለተመለከተ ክርስቶስን ለመሸጥ ክርስቶስን አሳልፎ ለአይሁዳውያን ለመስጠት በእውነት ከክርስቶስ ህብረት ወይም ደግሞ ከሐዋርያት ህብረት ተለይቶ ወደ አይሁዳውያን ሸንጎ የሄደበትና በሰላሳ ብር ጌታን የሸጠበት ዕለት ነው። ስለዚህ በዚህ ዕለት በዕለተ ረቡዕ በቤተክርስቲያን ተሰብስበን ስንጸልይ ክርስቶስን ስናስብ፣ መከራውን ሞቱን ስናስብ እነዚህን ሶስት ነገሮች ወደ ራሳችን ህይወት አምጥተን በመልካሙ ጎን ገልብጠን እናያቸዋለን። ምንድን ነው? ይሄም የካህናት አለቆች የህዝብ ሸንጎ ሽማግሌዎችና ጸሐፍት ፈሪሳውያን ክርስቶስን ሊይዙት እንደተማከሩ፣ እኛ ደግሞ በእውነት ተሰብስበን በቤተክርስቲያን ያሉ ኦርቶዶክሳውያን በቤተክርስቲያን ያለን ኦርቶዶክሳውያን በመንደር ያለን ኦርቶዶክሳውያን በአንድ በጋራ ተሰብስበን ክርስቶስን ማምለክ እንዴት እንደሚገባ፣ ቤተክርስቲያንን መጠበቅ እንዴት እንደሚገባ በቅዱሳኑ ቅፍ ውስጥ እንዴት መሆን እንደሚገባ ከኃጢአትና ከበደል ተከልሎ የእግዚአብሔር ልጆች ሆኖ እንዴት መሆን እንደሚገባ ልንማከር የሚገባበት እለት ነው። ይህን ማሰብ ይገባል። ፍቅርን፣ አንድነትን እነሱ መለያየትና ጠብን የዘሩበት እለት ነው። ክርስቶስን ለመያዝ የተማከሩበት ነው። እኛ ደግሞ ክርስቶስን ወደ ልባችን ለማስገባት የምንማከርበት እለት መሆን አለበት። ሁለተኛው በስምዖን ቤት ሳለ በለምጻሙ ስምዖን ቤት ሳለ ያቺ ኃጢአት ያነደዳት በደል ያሰቃያት ከክርስቶስ ያራቃት ሴት አምጥታ በኃጢአት ያገኘችውን ገንዘብ ሽቱ ገዝታበት እግሩ ላይ እንዳፈሰሰች ሁሉ እኛም ደግሞ ከኃጢአት ተከልለን ከበደል እርቀን ክርስቶስን መዓዛውን ለብሰ ነው ዳግም ኃጢአት ላንሰራ በንስሐ ተመልሰን እርሱን እንድንመስል፣ ልክ ያቺ ሴት ተጸጽታ ከኃጢአትና ከበደል እንደተመለሰች እኛም እየሰገድን ከኃጢአትና ከበደል ተመልሰን የክርስቶስ ልንሆን ማሰብ እንደሚገባል። ይህን ወደ ራሳችን ገልብጠን ማየት ይገባል። ሶስተኛው እንግዲህ ከዳተኛ ይሁዳ አሳልፎ ስለ መስጠትና ስለ ማስያ ስለ ሰላሳ ብር ገንዘብ ነዋይ፣ የዚህ ዓለም ብር ናፍቆትና አእምሮት ክርስቶስን ይሸጠዋል። እኛ ደግሞ ሀብታችንንና ንብረታችንን ክርስቶስ ደስ የሚሰኝበትን እግዚአብሔር የሚከብርበትን የብዙዎች አባት ለመሆን ድሃና መጻተኛውን የምንጠይቅበትን በገንዘባችን ደስ የሚያሰኝ ስራ የምንሰራበትን ሀሳብ ማሰብ ይገባናል። በዚህ ቀን ለዚህ ነው ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ በመጣል ተቀበላችሁኝም የሚለው ቃል የሚጠየቀው በምናገኘው ገንዘብ፣ በምንሻው ገንዘብ ወይም እግዚአብሔር በሰጠን ገንዘብ በጎ ስራ ሳንሰራ ስንቀር ነው እና ይሁዳ ለሠላሳ ብር ክርስቶስን አሳልፎ እንደስልጥ እንደሸጠ ሁሉ እኛ ደግሞ ባለንና በሰጠን እግዚአብሔር በገንዘብ ባደረገልን ሀብት የድሃዎች አባት በመሆን የድሃዎች እናት በመሆን ችግረኛና መጻተኛውን በመጠየቅ በተለይ በዚህ ወቅትና በዚህ ጊዜ መጪውን በዓል ስለሆነ እንዲህ ካሉ ሰዎች ጋር ህብረት በማድረግ እግዚአብሔር ደስ የሚሰኝበትን ስራ ልንሰራ ይገባል፣ ማለት ነው። እንግዲህ በዕለተ ረቡዕ በጠቅላላው እነዚህ ሶስት ነገሮች የተፈጸሙት እነዚህን ሶስት ነገሮች በመልካም ጎን ገልብጠን ወደ ራሳችን ልንተገብራቸው ይገባሉ። ቀሪ እንግዲህ እስከ ቀዳም ስዑር ድረስ ከረቡዕ በመቀጠል ሐሙስ አለ፣ ዓርብ አለ፣ ቀዳም ስውር አለ። እነዚህን ቀናቶች የክርስቶስን ህማም እያሰብን ትንሣኤውን እየናፈቅን በእውነት በልባችን በተሰበረ ፍቅር ባገበረው ህሊናና ልብ ወደ ክርስቶስ የምንመለስበት፣ እርስ በርሳችን የምንዋደድበት በተለይም ደግሞ አሁን ላለንበት ምስቅልቅል እግዚአብሔር መፍትሄ እንዲያመጣ ክርስቶስ መፍትሄ እንዲያመጣ ለሀገራችንም ለህዝባችንም እየጸለይን እየወደቅን እየተነሳን ከትንሣኤው ጋር ሀገራችንም እንድትነሳ ከትንሣኤው ጋር የእኛም ሕይወት እንዲነሳ ከክርስቶስ ትንሣኤ ጋር ሰላምና ፍቅር ለሀገር እንዲታደል ከክርስቶስ ትንሣኤ ጋር ህዝቡ በመረጋጋት በአንድነት በመዋደድ በህብረት እግዚአብሔርን ደስ በማሰኘት እንዲኖር ከክርስቶስ ትንሣኤ ጋር የሁላችን ትንሣኤ እንዲሆን በፍቅር በመተሳሰብ በአንድነት በመሆን ቀሪውን ጊዜ ልንጾም ልንጸልይ ይገባል። እንግዲህ ጸሎተ ሐሙስ አለ ታላቅ ምስጢር ነው ያለው። እንግዲህ ዓርበ ስቅለት ታላቅ ምስጢር ያለው ቀን ነው። እነዚህን ቀናቶችም ደግሞ እንደ እግዚአብሔር ወደ እናንተ እንመጣለን ማለት ነው። እግዚአብሔር አምላክ በቸርነትና በምሕረቱ ይህን ሰሙነ ሕማማት በደህናና በሰላም በጤና አስጨርሶን አስፈጽሞን ለብርሃነ ትንሣኤው እንዲያደርሰን የእርሱ ቅዱስ ፈቃድ ይሁንልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የከፈለልንን ውለታና ዋጋ እያሰብን እነዚህን ሕማማት የሕማማት ቀናት በእውነት በመስገድ በመጸለይ በክርስቲያን ልናሳልፍ ይገባል። በዕለተ ሐሙስ እስከምንገናኝ በያላችሁበት መልካም የሕማማት የስግደት የጸሎት ጊዜ ሆንላችሁ። ቸር ቆዩ።